ሰላም እንዴት ናችሁ? ወደ እዬቤል ቲዩብ ተከታታዮቻችን እንደምንሰነበታችሁልኝ እግዚአብሔር የተመሰገነ ይሁን። እኔ ያለሁላችሁ ክብረ ይስፋ መድኃኒዓለም ተመልካቾቻችን፣ እንግዲህ ከብዙ ፎቶ ሽቶች በኋላ ከብዙ ፕሮግራሞች በኋላ ተመልካቾቻችን ወደ ኖርማል ህይወታችን ተመልሰናል። ተመልካቾቻችን፣ በጣም ብዙ ቪዲዮዎች ነበር ስንለቅ የነበረው ያው ኤዲቲንጉ ምኑ በጣም ብዙ አስቸጋሪ ስለነበረ ያው እያቋረጥ ነበር ስንለቅ የነበረውና ትረዱናላችሁ ብለን እናስባለን። ተመልካቾቻችን ዛሬ የመጣንበት ምክንያት ተመልካቾቻችን በጣም አስቸኳይ ስለሆነ ሰዓት ስለረፈደብኝ ቶሎ ቶሎ ነው የሚሄደው እና ብዙም ነገር አላንሳሳፋችሁም። ተመልካቾቻችን እንግዲህ የድሮ ጓደኛዬ ያው የድሮ ህይወቴ ማለት ነው የድሮ ጓደኛዬ፣ በጣም ደስ ብሎኛል። ፎቶች በጣም ያምራል። ስለገባህም ደስ ብሎኛል እና ከሚስት ጋር በጋብዛችሁ ደስ ይለኛል። ምሳ ብላኝ፣ ኧረ አይሆንም ብያ፣ ፈረሱሳማ አይሆንም፣ ጭራሽ አልሰማህም በላይ ያው ያለፈ ነገሮች አይደሉ ብቻ ምሳ ል ጋብዛችሁ ብላ እሺ ብያት። እንግዲህ ወደ ዛሬ የሩና ለረዶ አልነገርኳትም፣ እዛ ስትሄድ ታያታለች ብዬ ማለት ነው። እና አልነገርኳትም። ብቻ ምሳ ጋብዝሻለሁ እኔኛ ኳት እና ምሳ ጋብዝሻለሁ እቤት ተዘገጀችው ጨርሽ እና ጠብቂ ብያታለሁ። ስለዚህ ሄደን ፒክ አድርገናት ቀረታ ያን ነው የምትወስዱ እንጋራችን አልነግራት ጨርሻለሁ። ልክ ቦዞ ላይ ሲደርስ እሷ ጋር ከመግባት በፊት ነግራታለሁ ምን እንደሆነ። ከዛ በኋላ ገብተን ተሳወቃት ያልተመሳችን ብለን እንግዲህ እንለያያለን ማለት ነው። ተመልካቾቻችን እናንተም የድሮ ፍቅረኛ ታዩት ነው ዛሬ እዚህ ላቸው የመጣት ማለት ነው። ያው ስለዚህ አሁን ቀጥታ ወደ የት ነው የምንሄደው? ወደ ሰረዱ ቤት እንሄድና እሷን ፒክ አድርገናት ቀጥታ ወደዛ ወደ ፕሮግራሙ እንሄዳለን ማለት ነው። ተመልካቾቻችን ሰዓት ውስጥ ሄዶብኛል በጣም ከምላችሁ በላይ ይኸውላችሁ፣ አምስት ሰዓት እንደሆነ አምስት ሰዓት ነው። ተመልካቾቻችን ስድስት ሰዓት ነው፣ ገና ሩቅ ነው የሚሄደው እና ሰዓት ስለሄደብኝ ነው። ለማንኛውም ሁላችሁ ማወራችን ቆዩ ካሉ ከተናገራኝ ይሄ እንዴት ነሽ? በቪዲዮ ነው፣ ከቪዲዮ ጋር ነው። ደስ ብሎኛል። እዛ ላይ እያመመኝ ስለሆነ እስቲ ደግሞ ምናልባት አየር ቀየር ባረገበት ጥሩ የተሻለ ይሆናል ይሆናል። አስበህ መጋብዘኝ ስላሰብክ ደስ ብሎኛል በጣም ስለዚህ፣ አሁን ቀጥታ ወደ መሳችን እንሄዳለን ማለት ነው። ደስ ይለኛል እኔም መጋበዝ ደስ ይለኛል። ሱ ማን ይጠላል? ማንም አይጠላም። ስለዚህ ተመልካቾቻችን፣ አሁን ቀጥታ ወደ እዛ እንሄዳለን ማለት ነው። ነውሽ ሳምሽ እሺ

እሺ የሆነም ቀረ እዛ ነው የመጣ ነው። አይደለም ፍቅር እንዴ ግን አይደለም። ማለት ምን እናደርጋለን? መሳለት ጋብዘን ደስታ አኮ ነው። እኛም ቢሆን ጋብዛት አለን። ችግር የለውም። ግን ደስታ አላገኛችሁ ብላ ነው። አንተ በዚህ ፀሐይ ደውል

እዚህ አሁን እዚህሁን ፍቅር ይዩ አንተ፣ ቆይ ምን ሆነህ ነው? እንችግር አለ አንተ ጤነኛ አይደለም እንዴ? እንዴት እኔ አሁን

አረብ ማለምን ሽ የምር የድሮ ፍቅረኛ ነች እና መጣም፣ ልጋብዘን። ለምንድን ነው የምትጋብዘን? የደስታ የደስ ደስ ደስ ያላት ለምንድን ነው ደስ ያላት? ለፍቅር ስለተጋባ ስለደረስኩላት ነው። ይ ቁም ነገር መረሴ አስደሰታል። ስለዚህ እሷም አሁን ስታገባ ለምን

ፍቅረኛዬን የድሮ ፍቅረኛዬ ፎቷችንን አይታ በጣም ደስ ብሏታል፣ በመጋባታችን እና ምሳ ልትጋብዘን ከቤቷ ጋር ታላለች ብዬ አሁን የነገርኩት መኪና ውስጥ አሁን ምሳ ምናምን ልትጋብዘሽት ብዬሽ፣ ያው ከቤት እና የድሮ ፍቅረኛ የመሰልሻት ሲጀመር አታውቂያቸውም ብዙ ናቸው እንዴ

እና በዞ ፕራንክ ላርክሽ ይየውና እንዴት ነሽ? እንዴት ሰላም ስራ ጥሩ ነው ቴምር ስቴት እንዴት ነው? እየተንቀሳቀሰ ነው ብዙ ሰዎች እንግዲህ እኔ ነኝ ያዩ ብዙ ሰዎች እዚህ ቴምር ስቴት ቤት እየገዙ ነውና እና እናመሰግናለን፣ እናመሰግናለን ይሉኝና እኔም ደግሞ ማየው ነገር ለተመልካቾች ይችላል በጣምና እስቲም እንግዲህ ከእግዚአብሔር ጋር አሁን ወደ ጋብቻ ሄደናል። ቀስ እያለ መክፈል የምንችልበት አጋጣሚዎች ከተመቻችሁልን እኛም ቤት መግዛት ሀሳብ አለንና ሳይቱ ቻላዲ ሳይቱ ቹቶል ስላሺ እንደሆነ ኢንፎርሜሽን ነው። እሺ እንኳን መጣችሁ። ጥሩ ቦታ በጣም ጥሩ ላይ ነው። ይዞሽ የተለያዩ ተጨማሪ ሳይቶችን አውጥተናል። አሁን ያለ ነው ታቋለች ላይ ነው የኛ ሳይት ነው። ቫቲካን ኤምባሲ አካባቢ ነው ያለው ሳር ቤት ላይ እንደምታየው። እንግዲህ ከጀመርን ሳይቱን አንድ ዓመት ጊዜ ነው። በአንድ ዓመት ጊዜ ውስጥ ነው የዚህን ያህል ፕሮግረስ ያደረገው። ኦልሞስት ፓርቲሽን እየተሰራለት ነው ያለው፣ ፊኒሽንግ ላይ ነው ማለት ነው። ፊኒሽንግ ላይ ነው ያለው ሳይታችን። እዚህ ሳይት ላይ እንግዲህ አልቋል ብለን ለመለስ ናቸው ደንበኞች። ደግሞ የመጨረሻው ሳይታችንን ሳር ቤት አካባቢ ላይ እዚሁ ቅርብ ርቀት ላይ ከቫቲካን ኤምባሲ ቅርብ ርቀት ላይ ተጨማሪ ደግሞ ሳይት አውጥተናል ሰሞኑ የተለያየ ዲስካውንት ኦፈርም ስላለ ለዛ ነው፣ እሱን ላሳይህ ብዬ ነው እዚህ ጋር የቀጠሮ ኦኬ። ይሄ ለማሳየት ማለት ነው ተመልካቾች። በጣም ሄዷል አልቋል። ፊኒሺንግ ላይ ነው ያለው ማለት ነው። ኦልሞስት ፊኒሺንግ ላይ ነው። የተለያየ በጣም ቆንጆ ሳይት። በዚሁ ተመሳሳይ ነው አሁንም እዚሁ አጠገብ ላይ አራተኛ ሳይታችን የመጨረሻ ሳይታችን ነው። እሱ ሰ መልጣችሁ እንድትገዙ ብዬ ነው ከዚህ የጠበኳችሁን። እስኪ ላሳያችሁ ሳይቱኑ በዚህ በኩል ላሳያችሁ እና ያለውን ነገር ከዛ ደግሞ ዲቴይል ኢንፎርሜሽኑን ቢሮ ቁጭ ብለን ስላሉ ወፈሮች ደግሞ እናወራለን ኳስ በጣም ነው አረለ አይደለ ኳስ ላይ እንዲህ ሳይ በቃ አረንጓዴ ነገር ሳይ ተጨጥጭት ነው ያለው ኳስ ላይ ቢደክ ነው ማለት ነው። ያ ደግሞ ጥሩ ሜዳ ነው ያዘጋጀ ነው። አ ቅድም እንዳልኩ እንግዲህ እዚህኛው ሳር ቤት ያለው ሳይታችን ላይ የኳስ መጫወቻ የልጆች መጫወቻ ያካተተ ቆንጆ የሆነ አፓርትመንት ነው። ኦን ፊኒሺንግ ላይ ነው ያለው። አሁን በተጨማሪ ደግሞ አሁን ከዚሁ ተመሳሳይ የሆነ እዚሁ አካባቢ ትንሽ ሜትር ርቀት ላይ የሚገኝ አራተኛ ሳይታችን ነው ማለት ነው። እዚህ ላይ ሽያይ ጨርሰናል። ግን በዚሁ ተመሳሳይ የሆነ ተጨማሪ ደግሞ ሳይት ነው። እዚህ ጋር እንግዲህ አራተኛ ሳይት አውጥተናል ያልኩ ቅርብ ርቀት ላይ ያለ ሳይት ነው ማለት ነው። እንደዚ በጣም ደስ ይላል። ተመልካቾቻችን ዋው የገዙ ሰዎች እንግዲህ እንዳያችሁት ነው። ተጨማሪ ደግሞ አዲስ ስላወጣ ናቸው ሳይቶች፣ ሳር ቤት፣ አዋሬ፣ ገላ ገላላ ያሉትን ዲቴል ኢንፎርሜሽን ደግሞ ቢሮ ላይ ቁጭ ብለን በደንብ ያለውን አማራጮች እናወራለን ማለት ነው። ወደዛ እንሂድ። እሺ እንግዲህ ቢሮ አችሁ ከየትኛውም ድርጅት በላይ በጣም የሚያምር ድርጅት በጣም ኢንቴሪየሩ ሁሉም ነገር በጣም የሚያምር ነው፣ እና ነገር ሁሉ ቀናና ነው የሚለኝ እዚህ ከሁሉ ጭ ጋር እራሱ እዚህ እንመጣለን። ቢሮ ለፎቶ ቤቴ ነው። እሺ እንግዲህ ሳይት ላይ የነበረ ነገር በጣም ደስ ነበር። በጣም የሚገርም ነው። ፕሮግሬስ በጣም የሚያምር ነው። ቤቶቹን በጣም የሚያምሩ ናቸው። እስቲ ምናልባት ግን ያው አንቺ የምትይ ነገሮች ይኖራሉ ምናልባት ግን የግለ ተመልካቾች ስለ ቴምር ስቴት እስቲ አንዳንድ ነገር ብታያቸው ቴምር ስቴትስ ከሌላው ስቴቶች እንዴት ምን ይለየዋል? የሚለውን ነገር እኔ በደንብ አድርጌ መናገር እችላለሁ፣ መመስከር እችላለሁ። ግን እስቲ ከእናንተ ደግሞ ለተመልካቾች ትንሽ ነገር ብትይኝ ደስ ይለኛል። እሺ፣ በጣም አሪፍ ሳይት ቆይታችሁ እንዴት ነበር ታዲያ? በጣም ሳይቱን በደንብ ወዳችሁታል ብዬ አስባለሁ። ትንሽ ፀሐይ ስለሆነ አድካሚ ነበር። እስኪ የሚጠጣ ነገር እዚህ የመጣችን ውሃ እየወሰድን በጣም የምትወደው። እንኳን ደህና መጣችሁ። ቴም ሪል ስቴት እንግዲህ በሪል ስቴት ዘርፍ ላይ ከተሰማራ ወደ ስምንት ዓመት ጊዜን አስቆጥሯል። በዛ ጊዜያት ውስጥ ደግሞ ስምንት ፕሮጀክቶችን ሰርተን አስረክበናል ማለት ነው። በተለያዩ በተመረጡ ለመኖሪያም ለንግድም በተመረጡ ቦታዎች ላይ የተለያዩ ፕሮጀክቶችን እየሰራን እያስረከብን ያለ ነው። አሁንም በመስራት ላይ ያለ ነው። አሁን እንግዲህ እንዳያችሁት እዛ ሳርቤት ያየነው ሳይት በቅርብ ርቀት ላይ የመጨረሻውን ሳይታችን ከዚህ በፊት ሳርቤት ላይ አልቋል ብለን ለመለስ ናቸው ደንበኞች። ለእናንተም የሚሆን ጥሩ ሎኬሽን ላይ አራተኛው ሳይታችንን እዛ ላይ እንግዲህ መሸጥ ጀምረናል ማለት ነው። እዛ ላይ ባለሁለት ባለ ሶስት መኝታ ቤቶች አሉን። ሌላው ደግሞ ምንድን ነው፣ እነዛን ቤቶች በተለያየ የክፍያ አማራጭ ነው ይዘን የመጣ ነው። ድርጅታችን በተለየ የሚለየው ነገር አንደኛ ፕራይም ሎኬሽኖችን ነው የምንጠቀመው፣ የተመረጡ ሎኬሽኖች ላይ ነው ቤቶችንም የንግድ ቦታዎችንም እያቀረብን ያለ ነው ማለት ነው። ከዛ በተጨማሪ ደግሞ ፍሌክሲብል የሆነ ፔመንት ስኬጁሎችንም ማዘጋጅተን ደንበኛው ሳይጨናነቅ ቀስ እያለ እየሰራ የሚከፍልበት አማራጮች አሉ። ለየት የሚያደርገው ድርጅታችን የተመረጡ ሎኬሽኖችን መያዛችን ነው። ለንግድም ለመኖሪያም በጣም የተመረጡ ፕራይም ሎኬሽኖችን ነው የምንይዘው። ከዛ በተጨማሪ ደግሞ የተለያዩ የዲስካውንት ኦፈሮችን እና የክፍያ አማራጮችን ደንበኙ ሳይጨናነቁ ቀስ ብለው እየከፈሉ የቤት ባለቤት እንዲሆኑ ማድረግ ነው ዋነኛው እንትናችን። ከዛ በተጨማሪ ደግሞ በፍጥነትና ጥራት ያላቸውን ቤቶች ነው በመገንባት ላይ ያለ ነው። እንደገና ደግሞ እነዚህን አሁን በግንባታ ላይ ያሉትን ቤቶቻችን ላይ ምንም አይነት ጭማሪ ሳናደርግ ምንም አይነት የዶላር ኢንፍሌሽን ሳይኖር ቀስ ብሎ በዛ ዋጋ ክፍያውን እንዲጨርሱ ደንበኞቻችንን እያመቻቸን ነው። እንግዲህ አሁን ያለ ነው ማለት ነው። ከዚያው በተጨማሪ ደግሞ ድርጅታችን ለየት የሚያደርገው ነገር ምንድን ነው? ምናልባት በተለያየ ምክንያት ደንበኞቻችን ክፍያውን መጨረስ የማይችሉ ከሆነ ድርጅታችን እራሱ ኃላፊነቱን ወስዶ ቤቱን በመሸጥ ገንዘቡን ተመላሽ እንዲደረግ እናደርጋለን ማለት ነው። ይህ በጣም አሪፍ አማራጭ ነው እንግዲህ የሰማሁት እንትነውና ብዙ ሰዎች እንደውም ምናልባት ከፍዬ ባልጨረሰስ የሆነ ነገር ቢያጋጥም ብሎ ብዙ ሰዎች ይፈራሉ ና ትልቅ አማራጭ ነው ብያስባለሁ። ይህ ደግሞ የቴሚን ሪስቴት በሪስቴቱ ላይ ያለውን ተፈላጊነትን የሚያሳይ ይመስለኛል ምክንያቱም በጣም ብዙ ሰዎች ናቸው ቴምሪስቴት ላይ ቤታቸውን ብራቸውን ኢንቨስት እያደረጉ ያሉት እና በየትኛውም ሰዓት ቀበረው ነው መሸጥ ይቻላል። ሌላ ሪስቴት የለም እንዳልሽው፣ ስም ማዞር አይቻልም ምናምን እና ትክክል ነሽ። በጣም ይሄ የትልቅ ኦፖርቹኒቲ ነው። ደስ ይላል በጣም። እንግዲህ ይሄ ለተመልካቾችም ትልቅ እድል ነው በጣም ደስ የሚል እና ፉል ኮንፊደንስ የሚሰጥ ነገር ይመስለኛል። በተጨማሪም ደግሞ ሁልጊዜም አዳዲስ ሳይቶችን ይዘን ስንመጣ የተሻለ ኦፈሮችን፣ ዲስካውንት ኦፈሮችን ይዘን ነው የምንመጣው። ለምሳሌ 65 35 የዲስካውንት ኦፈርን አዘጋጅተናል አሁን አዲስ በወጡት ሳይቶቻችን ላይ ማለት ነው። ምናልባት ስ አዲስ የወጣ ነገር አለ ዩኒቨርሲቲ ላይ በየጊዜው እንግዲህ አዳዲስ ነገር ሰማለት ቶሎ እየሸጠ ቶሎ እየገነባ ደግሞ ሌላ አዳዲስ ሳይቶች እየሰራ ነው የሚገኘው። አብዛኛው ደግሞ አስፋልት ዳር መንገድ ላይ የራሱ መኪና ስቴጅ ዩኒቨርሲቲ የሚል ታያለሽ ፊትለፊት እና በጣም ወሳኝ ቦታዎች ናቸው እና ምናልባት አዳዲስ የወጡ ቦታዎች አሉ። ያው ከሳር ቤት ውጭ ሳር ቤት አሳይትኛም። እኔም ያው ሳር ቤትን ተመራጭ አደርጋለሁ፣ አዋራይም ተመራጭ አደርጋለሁ። ሌላም ምናልባት ለተመልካቾች አዳዲስ የወጡ ሳይቶች ካሉ ስ እንግዲህ እንደነገርኳችሁ ቅድም በተመረጡ ቦታዎች ላይ የተለያየ ቦታ ላይ ተደራሽነትን ለማድረግ የቤትም የሱቅም አማራጮች ነው አሁን እየሰራን ያለ ነው ማለት ነው። ከሳር ቤቱ በተጨማሪ ደግሞ ወደ አዋሪ አካባቢና ገላል ላይ አዋሪ ላይ አፓርትመንት ቤቶች ናቸው። አሁን እየገነባ ነው ያለ ነው ባለ አንድና ባለ ሶስት መኝታ ቤቶችን ነው እንግዲህ በተጨማሪ እየሸጥን ያለ ነው ማለት ነው። ሌላው ደግሞ የተለያየ ፋሲሊቲ ያለው ጂ ፕላስ ፎር የሆነ የንግድ ማዕከል ወደ ቃሊቲ አካባቢ ላይ ደግሞ ይዘመተና ማለት ነው። እዛ ላይ የተለያየ ጂ ምስፓ ጌም ዞኖችን የያዘ የንግድ ማዕከል ነው እየገነባን ያለ ነው። እነዛን የንግድ ሱቆች ከ500 ሺህ ብር ቅድመ ክፍያ ጀምሮ ነው እንግዲህ ዘን የመጣ ነው ማለት ነው። ቀስ እያሉ ሳይጨናነቅ የሚከፍሉበት ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉበት አማራጮች አሉ። እንግዲህ አሁን ደግሞ ባወጣናቸው አዳዲስ ሳይቶቻችን ላይ ከባለ አንድ እስከ ባለ ሶስት መኝታ አማራጮች አሉ ማለት ነው። ስለዚህ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የተለያዩ አማራጮችን ይዘን መጥተናል ማለት ነው። ቀስ ብሎ ለሚከፍሉ ደግሞ ደንበኞቻችን የተለያዩ ዲስካውንት ኦፈሮችን አዘጋጅተን ቀስ እያሉ እስከ ግንባታው ማጠናቀቂያ ድረስ ከፍሎ የሚጨርሱበት አማራጮች አሉ ማለት ነው። በተጨማሪም ደግሞ መቶ ፐርሰንት ለሚከፍሉ ደንበኞቻችን ሰላሳ አምስት ፐርሰንት ቅናሽ አድርገው በስልሳ አምስት ፐርሰንት ሙሉ ክፍያ ብቻ የቤት ባለቤት መሆን እንዲችሉ አመቻችተናል ማለት ነው። አሁን ላይ ይሄ አማራጭ ነው። ሰላሳ አምስት ፐርሰንት ቀለል አይደለም ብሩ እጃችሁ ላይ ካለ ከፍለሽ በጣም በቅናሽ ማለት ነው መክፈል ይቻላል ማለት ነው እና ከአንድ ሚሊዮን ብር ቅድመ ክፍያ ጀምሮ ደግሞ የቤት ማለቤት መሆን ይችላሉ ማለት ነው። በጣም ትልቅ አንድ ሚሊዮን ብር፣ በአንድ ሚሊዮን ብር የቤት ማለቤት መሆን ማለት የቅድመ ክፍያ ነው። ከዛ ያላችሁ በብዙ አይነት አካፋፈል ትከፍላላችሁ ማለት ነው። ብዙ አይነት ኦፖርቹኒቲዎች አሉ። በጣም ትልቅ እድል ነው ብዬ አስባለሁ። በጣም እናመሰግናለን። ምናልባት ውጭ ላሉ ሰዎች በምን አይነት አከፋፈል መክፈል ይችላሉ? ሁሉንስ እንዴት ማግኘት ይችላሉ? በእርግጠኝነት አብዛኛዎቹ ይሄ ጥያቄ ይሆንባቸዋል ብዬ አስባለሁ። እዚህ ሰው ላይ የላቸው ተወካይ የላቸው ሰዎች አገራቸው ላይ ቤት አፈሰው መተን እናርፋለን ብሎ ብዙ የሚያስቡ ሰዎች ይኖራሉ ብዬ አስባለሁ እና ለእነሱ ውስጥ በምን አይነት መንገድ ነው ኮኔክሽናቸው የሚሆነው ምንድነው? ለዛ ያደረግነው መፍትሄ ቀጥታ ካሉበት ቦታ ሆነው ወደ ድርጅታችን አካውንት ላይ ትራንስፈር በማድረግ በዲጂታል እና ሙላቸውን አዘጋጅተን እንልክና ፈርመው እንዲልኩልን በማድረግ ሙሉ ለሙሉ ወጪውን ሸፍንን። በዛ መልኩ ነው እየሰራን ያለነው። አዎ ይሄ ማለት በቃ ማንም ሰው ሳይገባበት ማለት ነው። ቀጥታ ከዛው በመለክ መግዛት ይችላሉ። ተወካይ ካላቸው ደግሞ እዚሁ መጨረስ ይችላሉ። ተወካይ ካላቸው ደግሞ በአካል መጥተው መጨረስ ይችላሉ። ግን ተወካይም የሌላቸው ሰዎች ቀጥታ ይህንን አማራጭ ተጠቅመው ግዢ መፈጸም ይችላሉ። ተመልካቾች፣ እኔ ለእናንተ ጥያቄ ወድባቸኋል ብዬ የማስባቸው ነገሮች ነው የጠየቁት። ከዛ ውጭ ሌላ ጥያቄ ካላችሁ በዚህ በምታየሱ ቁጥር እየደወላችሁ የምፈልጉትን ጥያቄዎች መጠየቅ ይችላላችሁ እንደ እናት

አሴት ሽድና እና በጣም እናመሰግናለን። ተመልካቾቻችን እንግዲህ ዛሬ ቪዲዮችን ይህን ይመስላል። እናንተ ተጠቀሙበት እኛም እንድንጠቀምበት እግዚአብሔር ይርዳ። ትልቁ ነገር እሱ ነው እና እንወዳቸዋለን፣ እናገብራቸዋለን። ምናልባት ቀረ የምትይው ነገር ካለ ምናልባት ለተመልካቾች። እሺ ሌላው ምንድን ነው እንግዲህ ሁልጊዜም ቀድሞ ለመጣ ደንበኛ የተሻለ ኦፈር ነው የምናዘጋጀው ማለት ነው። ዝቅ ያለ ፍሎር ለምትፈልጉ እና ይህንን ዲስካውንት ኦፈር መጠቀም ለምትፈልጉ ደንበኞቻችን ደግሞ ቀድማችሁ በመመዝገብ እንግዲህ ወደ ቢሯችን መታችሁ የቤት ባለቤት የምትሆኑበት አማራጭ ስላለ ቀድማችሁ እንደምትመዘገቡ ነው ምንለው። በጣም እናመሰግናለን ተመልካቻችን፣ እንደሰማችሁት ነው እንግዲህ። እናንተ ተጠቀሙበት ነው የምንለው ተመልካቻችን። እናመሰግናለን። በቀጣይ በሌላ ጊዜ እንገናኛለን። ሰላም ሁሉልን